ወይ ከጎኝ ሰው የለ፣ አብሮኝ የሚኖረው ሰው የለ። የሚኖረው ብቻዬን ነው። በቃ እኔ ሁሉ መኖር አልፈልግ። የምኖርለት ሰው የለ። እንግዲህ የሀገር ልጅ አልቅስ ሰይድ ውርጌሳ እያለቀሰ ይገኛል። ቤተሰብ የለኝ፣ ሚስት የለኝ፣ ድስት የለኝ፣ ገንዘብ የለኝ፣ እኔ በኖር ምንሰራ አለው እያለ ነው። ወንድም እንግዲህ የምመክርህ ነገር ገንዘብ፣ ሚስት፣ ቤተሰብ የሚመጣው ያው እንግዲህ ጥሩ ግሮ ሰርቶ ነው። በጣም ከባድ ነው። ስለዚህ ቤተሰብ እንዲኖር ከፈለግ ጎበዝ ሆነህ ስራ ስራን ሳመርጥ ምንም ነገር ሰርተን ቤተሰብ ማስተዳደር ሚስት ማግባት ትችላለህ በሀገራችን ላይ ደግሞ እንግዲህ ቆነጃጅቶች ሞልተዋል ምነው አንተ ከፋ ኖርኩ ደስ የሚለው ወይም የሚፈልገው ሰው የሚኖርለት ሰው ሲኖረው እንግዲህ ብዙ ጊዜ ሳይዱር ጌሳ እንደሚታወቀው በጣም ያለቅሳል። ከዚህ ቀደም እንግዲህ የበደላትን ልጅ ይቅርበኝ እያለ ሲናገር ነበር። በአረብ ሀገር የበደል ኳትን ልጅ ይቅርበኝ እያለ ሲናገር ነበር። አሁንም ደምንባ እያለቀሰ ነው። ቤተሰብ እንግዲህ የኢትዮጵያ ኑሮ እንደሚታወቀው ያስለቅሳል። ግን ደግሞ ኑሮው በጣም ውድ ነው። ግን ደግሞ ጠንክሮ በመስራት እንግዲህ ስራ ሳይመርጡ ብዙ ሰዎች እየኖሩበት ይገኛል። ስለዚህ እሱ ምን ከፋው? የሚገርም እኮ ነው። እንግዲህ ሙሉ ጤና እያለ ሙሉ ሰውነት እያለ በነፃ አየር እየተነፈስክ እንግዲህ ስንቱ ሰው በኖርን ምንም ሰርተን ጤናችንን በሰጠን ቆፍረን ገበሬ ሆነን በተዳደርን እንጨት ሽጠን እንጨት ተሸክመን በተዳደርን በሚባልበት ዘመን አንተ ሞቴ ልመጣ ያልከው ለምን ይሆን? እኖራለሁ የሚል ሰው ምናምን ሲሆን ነው እንጂ እኔ በአሁኑ ሰዓት ምንም ነገር የምኖረለት ነገር የለም። በጣም ከፍቶኛል፣ ጉር ነው፣ በጣም ከፍቶኛል እያለ ነው እንግዲህ አባይን ያላየ በምን ይደሰታል ነው የሚባለው እንግዲህ። ብዙ ሰዎች በኩላሊት በሽታ፣ በኤች አይ ቪ በሽታ፣ ኧረ ምኑን በስኳር በሽታ ተይዘው እየተሰቃዩ ያሉ ተመስገን እያሉ በሚኖሩባት አዱኒያ ላይ እሱ እንግዲህ ከፍቶኛል፣ ምን የለኝ ምን የለኝ እያለ ነው። ሙሉ ጤንነትን ይዞ በሰላም መኖር ራሱ ትልቅ ነገር ነው። ጤና ሲኖረን ምንም ነገር ላይ ታየን ይችላል። ጤና ሲኖረን የሚታየን ገንዘብ ሊሆን ይችላል፣ ሀብት ሊሆን ይችላል፣ ቤተሰብ መመስረት ሊሆን ይችላል። ግን እሱ ብቻ አይደለም በቂው። ዋናው ነገር በቂው በጤና መኖር ብቻ መተንፈስ ብቻ በልቶ ጠጥቶ በሰላም ተኝቶ ማደር ራሱ ትልቅ ነገር እንደሆነ ማን በነገረ። እንግዲህ እኔ በምሰራባቸው ሙስተሽፋ ስንት ስንት ሽብር ተከፍሎ በአየር እየተነፈሱ ያሉ ሰዎች አሉ። ደግሞ ይህንን ያላገኙ የሚሞቱ ሰዎች አሉ። ታመው አካለ ጎደሉ ሆነው መከራቸውን እያዩ ከሰው እጅ ላይ እየወደቁ አሉ። ይበቃኛል፣ በቃ ሰልችቶኛል የውሸት ሳቅ ለባብሶ በልብስ ተሸፍኖ መኖር፣ በቃ ሰልችቶኛል። በቃ አሰላሙ አለይኩ እንግዲህ። ሰልችቶኛል የውሸት ሳቅ ለባብሶ መሳቅና መጫወት ሰልችቶኛል። እኔ ከፍቶኛል እያለ እሬ እሬ እያለ ነው። በቃ በለመኑበት ሰዓት በፈለጉበት ሰዓት ሞት የሚቻል ቢሆን እኔ ዛሬ ላይ ብሞት በጣም ደስ ይለኛል። እኔ ማለት ነው። ጉድ ነው። ሞት በልመና ይመጣ ቢሆን እኔ ለምኝ የመጣ ነበር። በአሁኑ ሰዓት መኖር የሌለብኝ ሰው ነኝ። ጉድ ነው። እኔ በአሁኑ ሰዓት መኖር የሌለብኝ ሰው ነኝ። ሞት በልመና ቢሆን ተለምኖ እኔ ለምኝ ያመጣው ነበር እያለ ነው እንግዲህ የፈለገ ቢከፋ እንኳን በሀገርህ እንኳን ከቤተሰቦች ጎን ሁነ ምንም ባይኖርም ሙሉ ጤንነት ራሱ በሰላም ተኝተ መነሳት ራሱ ትልቅ ነገር ነው አልহামዱሊላህ እንግዲህ የሚሰራ ነገር ሞልቷል ግን ችግሩ ምንድነው አረባ ሀገር የሄርነ ሰዎች ተስፋ የመቁረጥ ችግር አለብን። ዝቅ ብሎ የመስራት ፍላጎት የለንም። ምክንያቱም እዚህ በሪያል ስንቆጥረው የነበረው የስንት እጥፍ ብር ስንቆጥረው የነበረው እዛ ተዘርዝሮ ስታውት ራሱ አንዳንድ ጊዜ አይቸዋል። ሆነ አንድ ብር ሁሉ አይመስላችሁም ኢትዮጵያ ላይ ማለት ነው። በዚህ ሀገር አንጻር ስታዩት በትንሽ ነገር ስታገኙ በትኛው በትኛው የሚል ነገር ይመጣባችኋል ማለት ነው። ስለዚህ ከፍ ብላችሁ የነበር ዝቅ ብላችሁ ስታገኙት ራሳችሁን ምንም ብር አይመስላችሁ፣ ገንዘብ አይመስላችሁ። እንደገና ደግሞ ኑሮ ሁሉ ዲብልቅልቅ ነው የሚልባቸው እሱ ግን እንዴት በአራት አመት አልለመደው። ምክንያቱም አረብ ሀገርን ያጌ በትንሹ እንትን አይልም አይረሳም። የአረብ ሀገሩን ኑሮ፣ ገንዘቡን፣ አኗኗሩን በፍጹም ሊረሳው አይችልም። እንኳን እሱ በአራት አመቱ ቀርቶ አይደለም በሀያ ሁለት ዓመታቸው በሀያ ዓመታቸው እንግዲህ አረብ ሀገርን ጥለው ከሄዱ ሀያ ዓመት አስራ አምስት ዓመት የሆናቸው እንኳ ሲከፋቸው ትዝ የሚላቸው የአረብ ሀገር ነው። ከሚገርማችሁ ነገር እና በጣም ከባድ ነው። ብቻዬን ነው፣ የምኖርለት ሰው የለኝም። የሰው ልጅ ሲኖር የራሱ የሆነ ሰው ሊኖረው ይገባል። ገባችኋ? እኔ እኮ በአሁኑ ሰዓት ወይ ሚስት የለኝ ወይ ከጎኔ ሰው የለም። መጣ እኔ መኖር አልፈልግም። እናንተ በኔ ቦታ ብትሆኑ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? እንግዲህ ሰኢድ በእኔ ቦታ ብትሆኑ ምን ታደርጋላችሁ ይላል። የምኖርለት ሰው የለኝም፣ ቤተሰብ የለኝም፣ ሚስት የለኝም፣ ድስት የለኝም እያለ ነው። በድጋሚ እንግዲህ እኛ ብንሆን እኔ ምሳሌ ብሆን ይህ ነገር ሁሉ ባይኖረኝም ሙሉ ጤና ካለኝ ዝቅ ብዬ ሰርቼ ራሴን አቋቁሜ የራሴን ትዳር መሰረታለሁ። ምክንያቱም አንተ ወንድ ልጅ ነህ። ወንድ ልጅ በመሆንህ መጠን ደግሞ ዝቅ ብለህ ሰርተህ፣ አገር የሚሰራውን ስራ ሰርተህ ለወደፊት የምኖርለት ሰው ይመጣል። አሁን በጤና ሙሉ ጤና ካለኝ ምንም ሰርቼ እኖራለሁ ብለህ። እንግዲህ ስንፍናን ወደ ጎና አድርገን ህይወትን መጋፈጥ ነው። እንግዲህ በዚች አዱኒያ ላይ እስካለን ድረስ ማንኛውም ሰው ህይወትን ተጋፍጦ ኑሮን ተጋፍጦ ነው የሚኖረው። እንግዲህ አረብ ሀገርኛም የምንለፋው የምንደክመው ህይወትን ለነገ እንኖራል በማለት ነው እንጂ ማንኛውም ሰው አሁን እኛ በሰው ሀገር ላይ ሁነን የአገር ሰው እንኳ በማናይበት የአገር ንፋስ እንኳ በማንቀበልበት ቦታ ሁነን የነገን ተስፋ መሰነቅ ነው። አንተም የነገ ተስፋህን ሰንቀህ ነገ ምኖርለት ሰው ይኖራል፣ ነገ ምኖርላት ሚስት ትኖረኛለች፣ ነገ ምኖርላቸው ልጆቼ ይኖራሉ ብለን ህይወቱን መጋፈጥ ነው። እንግዲህ የኑሮ ውድነት ከብዶ ሊሆን ይችላል፣ ሰው ስለሌለ፣ ገንዘብ ስለሌለ ከብዶ ሊሆን ይችላል። ግን ደግሞ አሁን ዩቲዩብ የሚየሰር ተፍ ተፍ እያልክ ነው። ሌላም ነገር ጎን ለጎን ተፍ ተፍ ብለ ሱቅ ምናምንም ጀ ማምራት ራስህን ማቋቋም ነው ያለበለዛ፣ ይህ እንኳን ባይሆንልን እንግዲህ እናንተ ብኮኑ ነው ያልከው ጉል ቸርችረንም ቢሆን እንኖራል እንጂ እንዳንተ ሞትን አንመርጥም። በፍጹም ተስፋን አንቆርጥም። ምክንያቱም ነገም ሌላ ቀን ነው እንደሚለው። ስለዚህ ማልቀስና ማዘን ጥሩ ነው ብዬ አላስብም። ራሴን ባጠፋ ቆይ፣ ገንዘብ የለኝ ሚስት የለኝ ምን ይሰራል? አንድ ሰው እኮ መኖር እኮ ደስ ወይ ገንዘብ ኑሮት በቃ ገንዘብን ተደስቼበት እኖራለሁ የሚል ሰው እንዲህ። አንተ ገና ወጣት ነህ እንግዲህ አልሸመቀልክ ወጣት ነው፣ ጥሩ ጉልበት ይዘህ ሙሉ ጤና ይዘህ ገንዘብ ያለው ሰው ተደስቶ እኖራለሁ የሚል ሰው ነው። ገንዘብን አሁን እኮ ነው ማምጣት ያለበት፣ ምክንያቱም ለፍተህ ጥረህ ራስህን ማሸነፍ ነው። ያለበለዚያ ተስፋ ከቆረክማ አለቀለህ። ተስፋ ለቆረጡ ሰዎች በድህናው ጊዜም አልሆነም፣ እንኳን አሁን ኑሮ እንደዚህ ኑሮ በሀገራችን ላይ በቃ ከፍቶኛል። ከአላህ ጋር ከምጣላ በቃ የምኖረለት ሰው ቢኖረኝ በጣም ደስ ይለኛል። ትዳር ደስተኛ ሆኜ ከሚስቴ ጋር ካልኖርኩኝ እኔ ግን ግራን የሚያጋባኝ በጣም ብዙ ጊዜ ያለቅሳል። አሁንም እንባው እየተዘረበረበ ነው ይህን የሚለው ማለት ነው። ግራ የሚያጋባ ነው። እንግዲህ ምን ልበለው እኔ ምን ልበል፣ ምን እንሰራለው እያለ ነው። እንግዲህ አንተ የምሰራውማ ስራ ሰርተ ራስን አሸንፈ ነገ ጦትታሪ ህይወትን የምምራበትን መንገድ ማስተካከል ነው። ያለበለዛ ከባድ ቁጭ ብሎ ከማልቀስ ይልቅ ተነስቶ ወደ ስራ መጀመር ነው። እንግዲህ ኢትዮጵያ ላይ ብዙ ጊዜ ስሩ ስትሏቸው ኢትዮጵያ ተሰርቶ ምን ይታለፍልኛል? አያልፍልኝም። ስለዚህ ቁጭ ልበል ወይ ወደ አንዱ አረብ ሀገር ልሰደድ እንጂ አገሬ ላይ ሰርቼ ያልፍልኛል የሚል በጣም ብዙ ሰው የለም ማለት ነው። በተለይ በኛ አካባቢ እንግዲህ ሳይት ባለበት በርጌሳ አካባቢ በጊራና በመርሳ እንዲሁም በተለያዩ ክፍለ ሀገራቶች በትንሹ መጀመር አይፈልጉም። ከፍ ብለው እንግዲህ ብዙ ጊዜ በእኛ አካባቢ ያለ ህዝብ ነው እንግዲህ በአብዛኛውን በባህር እየተጓዘ የሚመጣው በሁሉም ሀገር ይሁን እንጂ በተለይ በወሎ አካባቢ በጣም ብዙ ወጣቶች በባህር እየመጡ ይሞታሉ። ምን ከሚሆን አንጻር ይመስላችኋል? በቃ አገሬ ላይ ሰርቼ አያልፍልኝም ከሚለው አንጻር በተለይ በአሁኑ ሰዓት ጦርነቱም ምኑ ምኑ ምኑም በጣም ያስጠላል እና በዛ በዛ ምክንያት አገር ይወጣሉ ማለት ነው። እንግዲህ ሴርጎ ውርጌ ሳም እንግዲህ የሆነ የገጠመው ምን እሰራለሁ በቃ መሞቴንም እመርጣለሁ እያለ ነው። ዝቅ ብሎ መስራት አይችልም፣ አይፈልግም ለምን እዚህ ይሄር ነው በሙሉ በነገራችን ላይ ዝቅ ብለን ሰርተን ከትንሹ መጀመር አንፈልግም ብዙዎቻችን። ለምን እንደው አያገባኝም። ሰው ጋር አግብቶ ልጆች ወሎ ልጆቹን እየሳመ በቃ ገንዘብም እኮ ቢኖር እኮ ገንዘብ እኮ ደስ የሚለው እኮ ከሚወዱ ሰው ጋር ነው፣ አይደል እንግዲህ ሰይድ ውርጌሳ ብዙ ጊዜ ሰው ብቻ ይሄ ገንዘብ ብቻ አይደለም የናፈቀው፣ ትዳርም በጣም ናፍቆታል፣ ልጅ መውለድም በጣም ፈልጓል። እንግዲህ ይመስለኛል እንዴት ቤተሰብ እንዳልመሰረተ ያው ገንዘብ የለኝም ብሏል። ገንዘብ ከሌለው ደግሞ በአሁኑ ሰዓት ቤተሰብ መመስረት በጣም ከባድ ነገር ነው።

ከጎናችሁ ሰው ያስፈልጋል። እኔ ምለው እኔን የምትወዱና የምታከብሩ ጎን የሆነው በምን መልኩ ነው? ጎን ሰዎች የሚሆኑት ማለት ነው። እንግዲህ እንጃ ቤተሰብ ምን ለማለት ፈለጉ? እንደው አላቅም። ያው በምክሩም በዝክሩም ይመስለኛል። እንግዲህ ኔ መክር ያለሁ ከጎናችሁ ሰው ያስፈልጋል። ሰው ይርባል ከነገርኳችሁ ብቻ ነው ምኖሩ። እንግዲህ ማንም ሰው አይዞህ የሚል ባይኖርም አላህ ብቻ በቂ ነው። እንግዲህ በየአረባ ሀገሩ የምንንከራተት ሰዎች ማንም ሰው አይዞሽ ሽቴ ጎበዙኝ፣ ጀግናውኝ ብሎና አይደለም። ምክንያቱም ራሳችንን በራሳችን እየመከርን እየዘከርን ራሳችንን እያቋቋምን ኮንፊደንሳችንን ከፍ እያደረግን ነው። እንግዲህ በሰው የተደገፈ ምንም ዋስትና የለውም። በአላህ የተደገፈ ደግሞ ወራትን ይሻገራል። ስለዚህ አንተ በአላህ ተወክለህ በአላህ ተደግፈህ እራስን መሆን ነው። የሰው ምክርና አይዞህ የሚሉህ ነገሮች ግን የማያዋጡ ነገሮች ናቸው ብዬ ነው የማስበው። በቃ ሚስት ቆንጆ ሚስት ባገባ በቃ አህላቋም ምሀም ለእኔ ጠቃሚ የሆነች ሚስት ባገኝ በጣም እንግዲህ ቤተሰብ ቆንጆ ሚስት ባያገባ እያለ ነው። ሚስት እኮ ለማግባት አንተ ጠንካራ መሆን አለብህ። እንግዲህ ወንድ ልጅ መቶ ሚዲያ ላይ እያለቀሰ አይደለም። ቆፍጣና ቆንጆ ሴትና በራሷ የምትተማመን ሴት ቆፍጣና ወንድ ትፈልጋለች። የነገ ዕጣ ፈንታ ጀግና እንደሆን መሞከር ነው እንጂ ኢትዮብ ላይ እያለቀስክ ሚስት ዝም ብሎ የሚገኝ ነገር አይደለም። በእርግጥ ሚስት በየቦታው ሞልቷል። ግን ደግሞ አንተን ጠንካራ ሆነ ጠንካራ የምታረግ ሚስት ሚዲያ ዝም ብላ የምትገኝ አይደለችም ለማለት ፈልጌ ነው። አላህ ላድለው ሰው ሚስት ማለት ጥሩ ነው። በራሱ ፈቃድ ሞትን የፈለገ ሰው ማለት አሁኑ ሰዓት እኔ እንግዲህ ሞትን የፈለገ ሰው ማለት እሱ ማለትን የኔ ተስፋ ያቋረጠ ሰው ማለት እያለ ነው። ሴት እንግዲህ ተስፋ እንዳቆርጥ ነግር ያለው ሚስጥሩን። ራስን ካሸነፍክና ጀግና ሁነ፣ ሀብት ካለ ሚስት ከየት ነህ ብላ ፈልጋህ ፈልግሃት ሳይሆን ፈልጋህ የምመጣበት ጊዜ ይመጣል። ግን ሚዲያ ላይ ከጎን የሆኑ ሚስት ያስፈልገኛል ብሎ በማልቀስ ብቻ ጎበዝ ና ጀግና ሚስት ልታገኝ አይችልም ማለት ነው። እንግዲህ ወንድ ልጅ ራሱን ከቀየረ ሴት ልጅ ትመጣለች በራሷ ጊዜ ማለት ነው። እንግዲህ ወንድሜ ምክሬን አዳምጥ ነግሬ ያለው የአገሬ ልጅ ማለት ነው። ሰብስክራይብ ላይክ አድርጉኝ። እንግዲህ ዛሬ ስለ ሴት ነው ይላችሁ የመጣሁት እንግዲህ እንደሚየው ተስፋ አደርጋለው ማለት ነው። እንዲያየው እሱ እንድደርስ ላይክ ሰብስክራይብ አድርጉኝ። በዚህ ዩቲቤ እሱ እንኳ ቤተሰብ አይደለም። በዛኛው ዩቲቤ ግን ያውቃል ቤተሰብ እንደሆነ። ስለተከታተላችሁ ያመሰግናለሁ ባይ